በጌምድር ክሊኒክ ለታሪካዊቷ ጎንደር የታሪካዊ ስሟን ወርሶ አገልግሎት መስጠት ጀመረ። በጌምድር ክሊኒክ የውስጥ ደዌ ህክምና፣ ማለትም የጨጓራ ህክምና፣ የሳንባ የመተንፈሻ አካላት ህክምና የራስ ምታትና የወገብ ህክምና፣ የልብ ምርመራ፣ የደም ግፊትና ስኳር ምርመራ፣ የሽንት ቱቦ ምርመራ፣ የደም ምርመራ፣ የተላላፊ በሽታዎች ምርመራ፣ የኤችአይቪ ምርመራ ሁሉንም አገልግሎት ከኛ ጋር ያገኛሉ። በማህፀንና ጽንስ ህክምና ዘርፍ የእርግዝና ምርመራ፣ የእርግዝና ክትትል፣ የማህፀን ህክምናና የማህፀን በር ቅድመ ምርመራ፣ የመካንነት ምርመራና ህክምና ሁሉንም ያገኛሉ። የህፃናት ህክምና፣ የህፃናት ሳንባ ምችን ጨምሮ ሌሎች የህፃናት የጤና ችግሮችን እንመረምራለን፣ ህክምና እንሰጣለን። የመለስተኛ ቀዶ ህክምና፣ የቆዳ ህክምናና የወንድ ልጅ ግርዛትም ያገኛሉ። ልብ በሉ፣ በጌምድር ክሊኒክ ሁሉንም አገልግሎቶች በስፔሻሊስት ሐኪሞችና ከውጭ ሀገር ባስገባ ናቸው። ዘመናዊ አልትራሳውንድ፣ የኬሚስትሪ ማሽንና የሲቢሲ ማሽን ሙሉ ምርመራ ይሰጣል። ዘውትር ቅዳሜ ደግሞ በነፃ የደም ግፊት እንለካለን። በጌምድር ክሊኒክ ጎንደር ማራኪ አካባቢ ከፕላዛ ሆቴል ፊት ለፊት እንገኛለን። ለተጨማሪ መረጃ በ0973440708 ይደውሉልን። በጌምድር ክሊኒክ